በስመ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ወሉድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስ ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ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 ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቱብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በኅዳር 14 ቀን ታስበውና ተከብሮ ለሚውሉ ለቅዱሳን በዓላት አባ መርትያኖስ ዘጥራከያ የረፍቱ መታሰቢያ በዓል፣ የአባ ዳንኤል ገዳማዊ የረፍቱ መታሰቢያ በዓል በሰላም አደረሳቸው አደረሰን። አባ መርትያኖስ ዘጥራከያ ኅዳር 14። በዚች ቀን የሀገረ ጥራከያ ኤፒስኮፖስ አባ መርትያኖስ አረፈ። የቅዱስ ሶሪያ ከምትባል አገር ነው። ወላጆቹም ክርስቲያን ናቸው። እርሱም በገድል የተጠመደ ተጋዳይ ነው። ሬውሳያንንም የሚቃወማቸው ከሃዲያን የሚላቸው አውግዞም የሚያሳድዳቸው ሆነ። ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍባትም ጎዳና ጠብቀው ይዙታል። አብዝተው ገርፈው እግሩን ይዘው በሜዳ ላይ ይጎትቱታል። እንዲሁም ብዙ ጊዜ ያደረጉት። ከዚህ በኋላ ከእርሳቸው ሸሽቶ ወደ ሩቅ አገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችንም እየተመገበ በዚህ በዋሻ ውስጥ ብዙ ዓመታትን ኖረ። ኤጲስቆጶስም ሚሆን ዘንድ እግዚአብሔር መረጠው። እነሆ የተጋድሎንና የትሩፋቱ ዜና በተሰማ ጊዜ ከዚያ ወስደው ጥራከያ በሚባል አገር ኤጲስቆጶስነት ሾሙት። እንደ ሐርያት ሥርዓት በሹመት በጎ አካሄድን ተጓዘ በዘመኑም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔርም በእጆቹ ታላላቅ ተአምራትን አደረገ። የጎዳናም አልፎ ሲሄድ የሞተ ሰዋዬ ሌላም አመጸኛ ንቦ የደነደነ በሐሰት ከእርሱ ላይ አራት መቶ የወርቅ ደናር አለኝ ያንን ካልሰጡኝ አላስቀብርም ብሎ ዘመዶቹን ሲከለክል ነበር። ይህም ቅዱስ የሞተውን ይቅበሩት ተዋቸው ብሎ ብዙ ለመነው። እሱ ግን አልሰማውም። በዚያንም ጊዜ ይህ ቅዱስ ወደ እግዚአብሔር እየጸለይም ማለደ። ያን ጊዜም የሞተን ሰው ተነስቶ ምንም ምንዳ እንደሌለበት ተናገረ። ከዚህ በኋላ ቅዱስ መርትያኖስ ያንን አመፀኛ በሰው ፊት እንደሃለው ለምን በሐሰን ተናገርክ? የተሰወረውን የሚያውቅ እግዚአብሔርን አትፈራውምን? አለው። በዚያንም ጊዜ አመፀኛው ሞተ። ከሞት የተነሳው ግን በሰላም ወደ ቤቱ ገባ። ከዚህ በኋላ የቅዱስ መርትያኖስ ብዙ ዘመናትን ኖረ መልካም አገልግሎትን ፈጽሞ እግዚአብሔርም ደስ አሰኝቶ በሰላም አረፈ። አባ ዳንኤል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አባ ዳንኤል ገዳማዊ ነው። በዚችም ቀን ለፋርስ ንጉሥ ተአምራት ያደረገና በበድግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ያሳመነው የአባ ዳንኤል የእረፍት መታሰቢያ በዓል ነው። የእምነቱም ምክንያት እንዲህ ነው። ይህ ንጉስ ጽኑ የሆነ የሆድ በሽታ ታሞ ነበር። ባለመድኃኒቶችም ሊያድኑት አልቻሉም። ንጉሱም ከማዕዱ የሚመገበው አብሮት የሚኖር ስራኛ ሰው ነበረ። ንጉሱም እንዲህ አለው፣ ያንተ ከኔ ጋር መኖር ጥቅሙ ምንድን ነው አለው። ከዚህ በሽታ ካልፈወስገኝ እገድልሃለሁ አለ። ስራኛውም ንጉሱን በተንኮል እንዲህ ብሎ ተናገረ። ንጉሶይ፣ የምነግርህን ካደረግ ከደዌህ ትድናለህ አለው አሁንም ለአባትና እናቱ አንድ ብቻ የሆነ ልጅ ይፈልጉልን፣ እናቱ አስራ ተያዘው አባቱም ይረደው በእርሱም ደም ትድናለ አለው። መትሪው እንዲህ አለው ግን እንዲህ ያለ ስራ መስራትን ንጉሥ ይፈራል ወይም ልጁን የሚሰጥ አይገኝም ብሎ አስቦ ነው። ንጉሱም በሚገዛው አገር ውስጥ ፈልገው በአንድ ሺ ወርቅ ድናር ሕፃን ልጅ ይገዙለት ዘንድ አሽከሮቹን አዘዘ። በዚያችም አገር አንድ ልጅ ያላቸው ድሆች የሆኑ ባልና ሚስት ነበሩ። እነርሱም ይህንን ነገር ሲሰሙ ልጃቸው ወደ ንጉሥ ወሰዱ። ልጁም በማልቀስ እኔ በፈጠረኝ እግዚአብሔር ላይ ተማመኛለሁ እና እርሱም ያድነኛል ይል ነበር። እናቱም አጥብቅ አሰረችው። አባቱም ሊያርደው በንጉሱ ፊት ሾተሉን መዘዘ። በዚያንም ጊዜ ሕፃኑ ዐይኖቹ ወደ ሰማይ ቀና አድርጎ ወደ እግዚአብሔር በልቦ ሲጸልይ ከንፈሮቹን አንቀሳቀሰ። እግዚአብሔርም በንጉሱ ልብ ርኅራኄ አሳደረ። ፈታችሁ ልቀቁት ብሎ አዘዘ። ወደ እርሱም አቅርቦ ዐይኖችህን ወደ ሰማይ ባቀና ጊዜ ምን አልክ? አለው። ጌታዬ ሆይ ልጅን የሚገፋው ቢኖር አባትና እናቱ ያድንታል። ከዚያም የጸና ሥራ ቢኖር ንጉሥቲያኛ ያድነዋል። እኔ ግን ከሁላችሁም እርዳታ ባጠፍ ጊዜ ወደ እግዚአብሔር ለመንኩ አለው። ንጉሱም ሰምቶ ራራለት። አንድ ሺህ የወርቅ ድርሀም ሰጠው። ስለዚህም እግዚአብሔር ይቅር ሊለው ወዶ መነኩሴ ዳንኤልን ላከለት። እርሱም ወደ ንጉሱ በደረሰ ጊዜ በፊቱ ተአምራትን አድርጎ በብሪግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አሳመነው፣ ከበሽታውን ፈወሰው፣ ከቤተሰቦቹ ጋርም አጠመቀው። ከዚህም በኋላ ወደ በዓቱ ተመልሶ የተጋደለ ኖረ፣ እግዚአብሔርን አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘለ ዓለሙ አሜን። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተገበልክ ለሁልጊዜ የሚያገለግሉህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን